ስፍራዎች የጠረፏ ንጉስ ንግስት ኃይል የቀበረችባቸው ቦታዎች ነበሩ። በአእምሮ ይህም ሊሆን ይችላል። እነዚህን ስፍራዎችስ የተቀበሩባቸውን የተቀበሩባቸውንስ ነገሮች እንዴት አወቀ በማለት ተገረሙ። ከዚያ በኋላ ወደ ዙፋኑ ተመለሰና ና ብሎ ጠራኝ። መራመድ ሲጀምር የሆኑ ነገሮች ለምሳሌ እንደ ቅርፊት ዐይነት ከዐይኔና ከሰውነቴ ላይ መውደቅ ጀመሩ። ይሁን እንጂ መሰዊያው አጠገብ ከመድረሴ በፊት የሚወዳድቁት ነገሮች አቁሙ። ወዴት ነው የምትሄደው ብሎ ጠየቀኝ። እኔም በመመለስ እንዲህ አልኩ፣ ወደ ኦንቶቪያ ጓደኛዬን ለመጠየቅ ነው አልኩት። እርሱም አዎ፣ ነገር ግን በአእምሮህ ያለውን አሳይሃለሁ አሳየሃለሁ አለኝ። እስከዚህን ጊዜ ድረስ ማን እንደሆነ አላወቅሁም። ነገር ግን አንድ ነገር እርግጠኛ ነበሩ። ይኸውም እርሱ ካለፍኩባቸው ኃይላት በሙሉ የበለጠ ኃይል ያለው መሆኑን ነበር። ወደ አንድ ሰው አመለከተና በልቤ ውስጥ አዝዬ የነበረውን በሙሉ እንዲያሳየኝ ነገረው። ይህ ሰው ወደ አንድ ክፍል ወሰደኝና አንድ ጥቁር ሰሌዳ የሚመስል ነገር ከፈተ። በዚህም ጊዜ ማምለጫ መንገድ ቢኖር ኖሮ ሳመልጥ ላመልጥ እጅግ ደስ ባለኝ ነበር። ምክንያቱም በጥቁር ሰሌዳው ላይ ክፍት ተጽፎ ያነበብኩት በክርስቲያኖች ላይ በተለይም በአሴምብሊ ኦፍ ጎድ ቤተ ክርስቲያን አባላት ላይ አቅጀው የነበረው በሙሉ ስለ ነበረ ነው። ሰውየውም ወደ መሰዊያው መልሶ አመጣኝና ተመለስ ተመለሰ ከዙፋኑም ላይ ተነስቶ በመምጣት እጄን በመያዝ አንዳንድ ነገሮችን ሊያሳየኝ ወሰደኝ። በጉዟችንም ላይ እንደዚህ አለኝ፣ ላድንህ እንጂ እንድትጠፋ አልፈልግም። ነገር ግን ይሄ መጨረሻ እድልህ ነው። ካልተናዘዝክና መጥተህ ካላገለገልከኝ ትሞታለህ። የዳኑትንና የማይታዘዙትንም መኖሪያ አሳይሃለሁ አለኝ ይህንን ሲናገር አሁን ይህ ኢየሱስ ክርስቶስ እንደሆነ አወቁት ራእይ ወደ አንድ ክፍል ከገባን በኋላ አንድ መጋረጃ አይነት ነገር ከፈተ። በዚያም ዓለምን በሙሉ አየው ሕዝቦችንና የተለያዩት ድርጊቶችን አየው አማኞችንም የማያምኑትንም ይህንን ወይም ሌላም ሲሰሩ ተመለከቱ። ከዚያም ወደ ሁለተኛው ክፍል ሄድን። አሁንም እንደገና መጋረጃን ከፈተ። እዚህ ደግሞ የሚያሳዝን ነገርን አየው። ሰዎች በሰንሰለት ታስረዋል። እነዚህ ሰዎች ፈሪሳውያን ናቸው አለኝ። ሰዎቹ እጅግ ያዘነ ፊት አላቸው። እነርሱ እስከ ፍርድ ቀን ድረስ በእንደዚህ አይነት ሁኔታ ይቆያሉ አለኝ። ወደ ሦስተኛው ክፍል ሄደን መጋረጃም ከፈተ። እዚህ የተመለከትነው ነው ብዙ ሰዎች ነጭ ልብስ ለብሰው ሲደሰቱ ነበር። በዚህም ጊዜ እንዲህ ብዬ ጠየቅኩት፣ እነዚህ እነማን ናቸው አልኩት? እርሱም ደግሞ እነዚህ ሄዳኑና ሽልማታቸውን የሚጠባበቁ ናቸው አለኝ። ወደ አራተኛው ክፍል ሄድንና መጋረጃውን ሲከፍት ያየሁት እጅግ የሚያስፈራ ነገር ነው። አድማጮቼ ሆይ መግለጽ ያስቸግረኛል። አንዲት ከተማ በእሳት ጋይታ ያለች ይመስላል። ጋህነብ እሳት እውነትም የሚያሰቅቅ ነው። ጋህነብ እሳትና መንግሥተ ሰማያት እዚህ በምድር ላይ እንደሌሉና ከሞት በኋላ ምንም እንደሌለና መጥፋት ብቻ እንደሆነ ተነግሮ አምናችሁ ከሆነ ምክር እሰጣችኋለሁ። ጋህነብ እሳት በእውነት አለ፣ መንግሥተ ሰማያትም በእውነት አለ። ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ስለ ገሃነመ እሳት ያስጠነቀቀው ለዚህ ነበር። ደግሜ ላለው፣ ገሃነመ እሳት በእውነት አለ። እኔ አይቼዋለሁ፣ እጅግ የሚያስፈራ ነው። እንዲህም ብዬ ጠየቅሁት፣ ይህ ምንድን ነው አልኩት። መልሶም ይህ የተዘጋጀው ለሰይጣንና ለመላእክቱ እንዲሁም ለማይታዘዙ ነው፣ የማያምኑ ርኩሳንንም፣ የነፍሰ ገዳዮችም፣ የሴሰኞችም፣ ጣዖት የሚያመልኩም የሴት የሐሰተኞችም እድላቸው በዲንና በእሳት በሚቃጠል ባህር ነው። ይህም ሁለተኛው ሞት ነው አለኝ። ወደ አምስተኛው ክፍል ሄድን። እዚያም መጋረጃውን ሲከፍት ያየሁት ነገር ሊገለጽ የሚችለው የከበረ በሚል ቃል ብቻ ነው። ከተራራ ጫፍ ላይ ሆነን ወደ ታች እንደምናይ ነበር የሚመስለው። አዲስ ከተማ አየሁ! ከተማዋም ሰፊና በጣም ያማረች ነበረች። መንገዶቿም የተሰሩት ከወርቅ ነበር። ሕንጻዎቿም ከማንም ከምድር ላይ ካለው ጋር አይወዳደሩም ነበር። እንዲህም አለኝ፣ ይህ የቅዱሳን ተስፋ ነው። እዚህ ለመሆን ትፈልጋለህን? አለኝ። በፍጥነትም አዎ ብዬ መለስኩለት። ከዚህ በኋላ ወደ ዙፋኑ ተመለሰና እንዲህ አለኝ፣ ሂድና የሠራውልህን መስክር አለኝ። እንደገና ወደ ሌላ ክፍል ወሰደኝ። መጋረጃውንም ሲከፍቱ ወደ ኦንቶቪያ መንገድ በምጓዝበት ጊዜ ሊገጥምኝ ያለውን ነገር በሙሉ እንዴት ሊያድነኝ እንዳለው አሳየ። ከዚህም በኋላ እንዲህ አለኝ፣ አትፍራ፣ ሂድ፣ እንሆ እኔ ካንተ ጋር ነኝ። ይህንንም ብሎ ከአዳራሽ ውስጥ ካስወጣኝ በኋላ ተሰወረብኝ። ከዚያም በምነጣበት ጊዜ ራሴን በአንድ ሰው ቤት ውስጥ በአልጋ ላይ ሆኜ አገኘሁ። ሰውየውና ባለቤቱ ከቤት ሸሽተው እስኪወጡ ድረስ በኃይል ጮኹኝ። እነርሱም መጀመሪያ ቀስ ብለው በማየት ሁኔታዬን ካጣሩ በኋላ መረጋጋቴን ሲያው ተመልሰው መጡ። ለምንድነው እዚህ ሆንኩት ብዬ ጠየቅኳቸው። ሰውየውም እንዴት በታክሲ ውስጥ ራሴን ስቼ እንደወደቅኩና እንዴት እሱም ኦውሬ ወደሚገኝ ካቶሊክ ቤተ ክርስቲያን እንደ ወሰደኝ፣ ዶክተርም አስጠርተው ከመረመሩኝ በኋላ የደም ግፊቴ የተስተካከለ እንደ ነበርና የሚሆነውን ሁኔታ ዝም ብሎ በቁሳሉ እንደነቃው ተረኩብኝ። ስሜንና አድራሻዬን ጠየቁኝ፣ ነገርኳቸው። ሌላውን ልምምዴን ግን አልገለጽኩላቸውም ነበር። ከእነዚህ ቸር ቤተሰቦች ጋር ለሁለት ቀን በጽጥታ ከቆየው በኋላ ባልና ሚስቱ በመኪናቸው ኦውሬ ወደሚገኘው ታክሲ መውሰጃ ስፍራ አደረሱኝ። ወደ ኦንቶቪያ ተሳፍሬ ሄድኩኝ። ጌታም ያሳየኝ ነገሮች በሙሉ በጉዞዬ ላይ ተራ በተራ ገጠሙኝ። ከዚያም ሌላ ታክሲ ተሳፍሬ ወደ ሌጎስ ሄድኩኝ። በዚያን ምሽት ጌታ ሌጎስን ለቅቄ እንዲሄድ ስለ ተናገረኝ በማግስቱ ጠዋት የመጀመሪያ ሥራዬን ይህንን አደረግኩኝ። በመሆኑም ታዝዤ ሌጎስ በመልቀቅ ኤርፖርት ሄድኩኝ። ዘውትር እንዲህ በማለት ራሴን እጠይቃለሁ። ጌታ እንደ እኔ ያለውን እጅግ ክፉ አጥፊና እንዲሁም የሰይጣን መልእክተኛ የሆነውን ሰው እንዴት አዳነ? መልሱን በእነዚህ ሶስት ቃላቶች አገኘዋለሁ። እግዚአብሔር ፍቅር ነው። አዎ፣ በእርግጥ እግዚአብሔር ፍቅር ነው። ፈተናና ድሎች። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል እኔም የዘላለም ሕይወት እሰጣቸዋለሁ ለዘላለምም አይጠፉም ከእጄም ማንም አይነጥቃቸው። ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28። ተለውጬ በክርስቶስ ከሆንኩኝ በኋላ በመጀመሪያ ደረጃ የተፈጸመው ከባህር የተሰጡኝን ስጦታዎች በሙሉ ማለትም ቴሌስኮፕ፣ ቴሌቪዥን፣ ቪዲዮ እንደዚሁም ሸሚዞችን፣ ሌሎችንም ከባህር ውስጥ ከሚገኙ ላብራቶሪዎች ስለጓጓ የተሰጡኝን ፎቶግራፎችና በቤቴ ግድግዳ ላይ ሰቅዬ የነበረውን የጠረፏ ንግሥት ፎቶግራፎች ድራሻቸውን ማጥፋት ነበር። ወደ ፓርት ሃርኮርት ተመልሼ ከመጣሁ በኋላ ጌታ ይሰራልኝ ለመመስከር ከፍተኛ ፍላጎት ነበረች፣ ነገር ግን በቤተ ክርስቲያኑ ውስጥ ፈቃድ ማግኘት አልቻልኩም። የአጎቴ ባለቤት ክርስቲያን ስለነበረች ከመጋቢዎች ወደ አንዱ ወሰደችኝ። የእርሱም የመጀመሪያ ጥያቄ ወረቀት አምጥቷል የሚል ነበር አምጥቷል ወይ ብሎ የጠየቀው ወረቀት በኋላ እንደ ገባኝ የአባልነት መታወቂያ ነበር የአባልነት መታወቂያ ወረቀት ከክርስቶስ ኃይልና ለእኔ ከሠራልኝ ጋር ምን ግንኙነት ነበረው እግዚአብሔር በውድ ልጁ በኩል ደህንነቴን ከመስጠቱ ሌላ ኃጢአቴን በሙሉ በክርስቶስ ደም አጥቦልኛልና ምሕረትንም ሰጥቶኝ ከጨለማው ኃይላት ወደ ልጁ መንግሥት አፍልሶኝ የለምን ሰይጣን አዲስ የተለወጡ ክርስቲያኖችን በተለይም በርሱ ስራ ላይ በከፍተኛ ደረጃ ተሰማርተው የነበሩትን ምስክርነት እንዲሰጡ የማይፈቅድና እንደነዚህ አይነት ምስክርነቶችንም ለማቆም የተቻለውን ያህል ጥረት እንደሚያደርግ የማውቅ በሆንም እንኳን በእኔ ላይ በተፈጠረው ሁኔታ ግን በጣም አዘንኩኝ። እንደገናም ጌታ በግልጽ ሂድና የሠራሁልህን መስክር ብሎ ያዘዘኝን አስታወስኩ። ይሁን እንጂ እዚህ ደግሞ የሰው ችግር ገጠመኝ። ስለዚህ ምናልባት ጊዜው አይደለም በማለት ምስክርነት የለማንም ከመስጠት ተቆጠብ ከሶስት ነጋዴዎች ጋር ከአባ ወደ ቶጎ ለስራ ሄድኩኝ። ከዚያም 160 ሺህ ብር የሚያወጣ ዕቃ ገዛሁኝ። ከዚያም ገንዘብ ውስጥ የግሉ የሆኑት የግሌ የሆኑት ሰባ ሺህ ብር ሲሆኑ የተቀሩት አባ ከሚገኙት ነጋዴዎች የተበደርኩት ነበር። ከገዝኋቸው እቃዎች ውስጥ አብዛኞቹ ጫማ፣ ክሮች፣ የተለያዩ መድኃኒቶች በተለይ ጸረ ሕዋሳት እንደዚሁም መርፌዎች፣ ቴርሞሜትሮችን፣ ወዘቶዎችን የነበሩ ነበሩ። በናይጄሪያ ጠረፍ ላይ ስንደርስ ጉምሩኮች ከቆዩን ካቆዩን በኋላ ጉቦ እንድንከፍላቸው ጠየቁን፣ እኛም ተቃወምን። በመሆኑም የኔንም ሆነ የጓደኞቼን እቃ ተያዙ። ከጥቂት ወራት በኋላ የጓደኞቼ እቃዎች ሲለቀቁ የኔ ብቻ ቀረ። እኔም ከጥቂት ጊዜ በኋላ ተመልሼ ሲሄድ አርባ ሺህ ብር እንድከፍል ከመጠየቄም በላይ ዋጋ የነበራቸው ማለትም የጫማ ማሰሪያ ክሮች፣ መርፌዎችና መዳሊቶች ወዘተ ተሰርቀው አገኘው። የቀሩትን የቀሩትን ዕቃዎች መረመርኩኝና ስለ ዋጋቸው ስተምን አርባ ሺህ ብር መክፈል ኪሳራውን መጨመር እንጂ ትርፍ የሌለው ሆኖ ስላገኘሁት በጠቅላላ የነበረውን ሁሉ ተውኩኝ። ገንዘባቸውን የተበደርኩት ነጋዴዎች ያሳድዱኝ ጀመር። አንዳንዶቹ ለፖሊስ ሊያስታውቁ ሲያስታውቁ ሌሎቹ ደግሞ በሕግ አስፈርደውብኝ ሕይወቴን ለማጥፋት አቀዱ። በዚህም ምክንያት የነበረኝ ብቸኛ መፍትሔ ከባንክ የነበረኝን ገንዘብ በቡሉ አውጥቼ ዕዳዎቼን መክፈል ነበር። በእግዚአብሔር ጸጋ ሁሉንም ስከፍል በሌጎስ ይገኝ የነበረው የመሬት ከበርቴ አንድ ሺ ብር ብቻ ቀረብኝ። ይህንን በማድረጌም ምንም ገንዘብ ከማጣቴ የተነሳ ለታክሲ የምከፍለው ሀያ ሳንቲም እንኳን መበደር ደረጃ ደረስኩ። አውቃቸው ወደ ነበሩ ክርስቲያን ነጋዴዎች ዘንድ ሁሉንም ነገር በአዲስ መልክ ለመጀመር እንድችል እርዳታ እንዲያደርጉልኝ ሄድኩኝ። ማንም እሺ ወይም እምቢ አላለኝም። ነገር ግን በመደጋገም ተመላለሼ በሌላ ቀን እንድመጣ በመናገር በኋላ ሰልችቶኝ እንድቀር አደረጉኝ። በጣም ተስፋ ከመቁረጤ ሌላ ወደ ማን ዘንድ ለምክርም ሆነ ለእርዳታ መሄድ እንደነበረብኝ የማውቀው አልነበረም። የእግዚአብሔርን ቃል አላውቅም ነበር። ነገር ግን በልቤ ውስጥ ከነበረው ግራ መጋባት ጋር መጽሐፍ ቅዱስን አነባለሁ። ይሁን እንጂ አይገባኝም ነበር። ምን ማድረግ እንዳለብኝ በነገሩ እያሰብኩበት ሳለሁ እኖርበት ከነበረው መንደር አስቸኳይ ጥሪ ደረሰኝ። እኔም ፈጥኜ ሄድኩኝ። ስደርስ እዚያም ድሮ ሰርቻት የነበረችዋን ትንሿን ቤቴና ጎቴ አፍርሷት ከማግኘትም ሌላ እገልሃለሁ ብሎ አስፈራራኝ። በውስጤ የነበረው የድሮ ባህሪ የተፈታተነኝ። ከምስጢር ኅብረተሰብ ጋር በነበርኩኝ ጊዜ እንዴት ይፈራኝና ይንበረከክልኝም እንደነበር አስታወሱ። ነገር ግን አሁን የተለወጥኩ ሰው መሆኔን አውቆ ከተለወጥኩኝ በኋላ ገና ወደ ቤቴ ማለትም የድሮ መንደር ያልሄድኩ ስለነበር መለወጤን እንዴት እንዳወቀም አላውቅም። ግን ይሄው ያስፈራራኛል። ጌታን ጠርቼ እንዲህ አልኩኝ። ያዳንከኝ ተስፋ በመቁረጥ እንድኖርና ጠላቶቼ እንዲሳለቁብኝ ልትተወኝ ነውን? አለቀስኩኝ። ወደ ህብረተሰቡም ለመመለስ ወሰንኩኝ። ምክንያቱም ቢያንስ ተግራ መጋባት እድናለሁ ብዬ ነው። አጎቴንም በህይወቱ ሙሉ ሊረሳው የማይችለውን ትምህርት አስተምረዋለሁ። ምንም እንኳን ይህንን ውሳኔ በወስንም፣ ሁለት ዋና ዋና የሆኑ ፍራቻዎች ደግሞ በውስጤ ሆኑ። አንደኛው በተለወጥኩበት ጊዜ ጌታ በግልጽ የተናገረኝ ይህ የመጨረሻ ድልህ ነው የሚለውና ስለዚህም ወደ ህብረተሰቡ መመለስ ማለት ሞት መሞት ይኸውም የአካል ብቻ ሳይሆን ሁለተኛውን የመንፈስ ሞት ጭምር መሆኑ ነው። ሁለተኛው ደግሞ በጌታ ጠልቼ ቆቆይህ ደግሞ አጎቴን እኔን ለመግደል ማስፈራራቱ መቀጠሉ ነው። እጅግ ግራ ተጋባሁኝ። ስለዚህም እርዳታ ፈለግኩኝ። በእግዚአብሔር ቃል ላይ መሀይም ከመሆን ተነሳ ከላይ በተጠቀሱት ጉዳዮች ላይ ቃሉ ምን እንደሚል በፍጹም አላውቅም ነበር። አድማጮቼ ሆይ እዚህ ላይ ይህ ሁሉ ግራ መጋባት ሊደርስብኝ የቻለው አዲስ እንደ መለወጤ መጠን ተከታትሎ የሚዘኝ ወይም የሚያበረታታኝ፣ የሚያሳድገኝ ሰው በማጣቴ እንደሆነ ትገነዘቡልኛላችሁ። ስለዚህ አዲስ የተለወጡ ክርስቲያኖችን መከታተልና ማበረታታት አስፈላጊ፣ ቸል የማይባል መሆኑን ማወቅ አለባችሁ። መስክራችሁላቸው የሚለወጡ ሰዎች መከታተልና በደንብ አድርጋችሁ መያዝ የማትችሉ መሆናችሁን ካወቃችሁ ባትመሰክሩላቸው ይሻላል። ኢየሱስ ክርስቶስ ይህንን ጫና ሰጥቶት ሦስት ጊዜ ጴጥሮስን ሲጠይቀው ተናግሮታል። የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? ግልገሎቼን አሰማራ ወይም መግብ ብሎት ነበር። ብዙ አዲስ የተለወጡ ክርስቲያኖች ወደ ኋላ የሚመለሱበት የሚከታተላቸው ሰው በማጣታቸው ምክንያት ነው። ኢየሱስን የምትወዱት ከሆነ ገልገሎቹን ጠብቁለት። ከሰይጣን መላእክተኞች ጋር ጦርነት በዚህን ጊዜ የጠረፏ ንግስት መልእክተኞች ይከታተሉኝ ጀመር። በእጃቸው ብዙ ተሰቃየው፣ ማታ ማታ ቃዥ ጀመር። ግንቦት አንድ ቀን 1985 ዓመተ ምህረት በተለወጥኩኝ ልክ በወሩ ከሌሊቱ ስምንት ሰዓት ገደማ ሲሆን በቤቴ ውስጥ የነበሩት ሌሎች ሰዎች ተኝተው እያሉ በእነዚህ መልእክተኞች ከእንቅልፍ የተቀሰቀስኩኝ። ከዚያም ከቤቴ እንደወጣ ትእዛዝ ሰጡኝ። እኔም እሺ ብዬ ፊት ለፊት እየቀደምኩኝ ወጣ ይህ ሁሉ የሚሆነው ምንም እንኳን እንደ ህልም መስሎ ቢሆንም በእውነት በአካል ሆኜ ነበር። በፓርት ሃርኮርት በአባ መንገድ ውስጥ ወደሚገኘው የቅዱስ ጳውሎስ አንግሊክ ቤተ ክርስቲያን መቃብር ስፍራ ሄደን እዚያም ስንደርስ ተመልሰ መምጣት አለብህ እንቢ ብትል ግን እንገድልሃለን ወይም ድሀ እናደርግሃለን አሉኝ። ይህንንም ነገር ከተናገሩ በኋላ ሄዱ። ወደ አእምሮዬም ተመለስኩኝና በዚያን የምሽት ሰዓት ወደ መቃብር ስፍራ እንዴት እንደ መጣሁ ተገረምኩኝ። በእግሬም ወደ ቤት ተመልሼ ሄድኩኝ። የአጎቴ ሚስት የት ሄጄ እንደነበር ጠየቀችኝ። እኔ ግን ምንም መልስ ሳልሰጣት ወደ ምኝታዬ ሄጄ የተኛው። ማታ ማታ ማታ ማታ መምጣታቸውን ትተው በቀኑ ሰዓት ደግሞ ሊያጠቁኝ ወሰኑ። አንዳንድ ጊዜ ከሰዓት በኋላ ሲሆን በመንገድ እየሄድኩኝ ይጣሉኛል። መንገደኛ ሰው የሚያየው ከአየር ጋር እንደምጣላ ወይም እየተሳደደ እንደሚሮጥ ሰው ነው። እነርሱን የሚመለከታቸው እኔ ብቻ ነበርኩኝ። ይህንን ለአራት ጊዜ ካደረጉብኝ በኋላ እነርሱ አቁመው አለቃቸው የሆነችው የጠፈሯ ንግስት ስፍራዋን ያዘች። የመጀመሪያው ቀን በመኪና መጥታ ከእኛ ቤት አጠገብ አቆመች። እንደ ተለመደው ጥሩ የለበሰችና ቆንጆ ናት። በአካባቢው የሚገኙት ሰዎች የሴት ጓደኛዬ አድርገው ነበር የወሰዱት። ስትመጣም ወዲያውኑ ማን እንደሆነች ለየኋት። የመጣችውም ስድስት ሰዓት ቀጥር ገደማ ሁካታ ባልነበረበት ጊዜ ነው። ከተቀመጠችም በኋላ ከተነጋገረቻቸው ንግግሮች አንዱ ወደ ቤተ ክርስቲያንስ መሄድ ትችላለህ። የፈለከው ማመን ትችላለህ። ነገር ግን ይህ ሁሉ የሚሆነው ስለኔ ያልገለጥክ እንደሆነ ብቻ ነው። በዚህ ህይወት የሚያስፈልገህን ማንኛውንም ነገር እሰጥሃለሁ አለች። የእግዚአብሔርን ቃል አላውቅም ነበርና እኔም ዝም ብዬ አየኋት። የምትናገረውንም ነገር ሁሉ ሰማሁ። በማባበል ወደ እርሷ እንድመለስ ጠየቀችም። እሺም እምቢም አላልኳትም። ተነስታ ከቆመች በኋላ ወደ መኪናዋ ተመልሳ ሄደች። ለሁለት ጊዜ ያህል ያጎቴ ሚስት ማንነቷን ሳታውቅ አስተናገድቻት እኔም ማን እንደሆነች አልነገርኳትም ነበር። በመጨረሻም ቀን በመጣች ጊዜ አቀራረቧ አለወጠችው። በዚህን ጊዜ ከከባድ ማስጠንቀቂያ ጋር በዚያ ጉብኝቷ ጊዜ ሁሉ ወደ እርሷ እንድመለስ ሞክራ አቃታት። ይህም አመጣቷ የመጨረሻ እንደሆነ አሁንም ሳልመለስ ብቀር በነሐሴ ወርብ ተመልሳ መታ እንደምትገድለኝ ወይም ቅርጼን እንደምታበላሸው አለበለዚያም ድሃ እንደምታደርገኝ ነግራኝ ሄደች። እኔም ፈራሁኝ። ስለዚህም አንድ ቀን ወደ ቤተክርስቲያን እጄ አንድ ወንድ ምን ጠራሁት ችግሮቼን በሙሉ ነገርኩትና በቤተክርስቲያንም ውስጥ ስላሉት አንዳንድ አባላት ያለኝን አመለካከት ወዘተ ነገርኩት። ይህ ወንድም የስክሪፕቸር ዩኒየን መስሪያ ቤት አድራሻ ከሰጠኝ በኋላ እዚያ እርዳታ ታገኛለህ አለኝና ሄደ። በዚያ አጋጣሚ ግን የምነግራችሁ ያን ቀን ይህንን ወንድም ያየሁበት የመጨረሻ ቀን ሲሆን እስካሁን ድረስ አይችም አላቅ መሆኑን ልገልጽላችሁ እወዳለሁ። አድራሻውን ተቀብዬ በሚቀጥለው ቀን ወደ ቁጥር መቶ ስምንት ቦኒ መንገድ ታክሲ ተሳፈርኩኝ። ወደ መስሪያ ቤቱም ሄድኩኝ። እዚያም ጸሐፊ ዋን አግኝቼ በአቅራቢያዬ የሚገኘውን በስክሪፕቸር ዩኒየን የሩማማስ ግሩፕ የፕሮግራም ዝርዝር ሰጠችኝ። እሁድም ሲመጣ በቅዱስ ሚካኤል የመንግስት ትምህርት ቤት ሩማማሲ የህብረት አምባ ፕሮግራም የሚጀመረው በዘጠኝ ሰዓት መሆኑን ስላላወቅ በስምንት ሰዓት ደረስኩኝ። በዚህን ጊዜ ጸሎት ግሩፕ ይጸልይ ስለነበረ ከእነርሱ ጋር አብሬ መጸለይ ይጀመርኩኝ። በዚያን ቀን ከነበረው ህብረት በኋላ እኔ ትክክለኛ ቦታ ይህ እንደሆነ አወቅኩኝ። እግዚአብሔር አንድ ክርስቲያን ሴትዮን ሰጠኝ፣ እኔም እንደ እናቴ አድርጌ ወሰድኳቸው። እሳቸውም የእግዚአብሔርን ቃል በደስታ ያስረዱኝ፣ በምክርም ይረዱኝ ጀመር። ወንድሞችንም በእኔ በጣም ደስ አላቸው፣ ይጠነቀቁልኝም ጀመር። እውነተኛንም ፍቅር አየሁኝ። መንፈስ ቅዱስም ቃሉን እንድረዳ ያደርገኝ ጀመር። ስለዚህ በእምነት ያደሩ የክርስትና ህይወቴንም እደሰትበት ጀመር። ነሐሴም መጣና አለፈ። ነገር ግን የጠረፋው ንግስት እንደ እንደዛተችው አለመጣችም። በመዝሙር በቀነፍ ዘጠና አንድ እንደ ተገለጸው የእግዚአብሔር ጥበቃ በህይወቴ ውስጥ ተፈጸመ። ኢሳይያስ 54 ቁጥር 17 ላይ በአንቺ ላይ የተሰራ የተሰራ መሳሪያ ሁሉ አይከናወንም፣ በፍርድም በሚነሳብሽ ምላስ ሁሉ ትፈርጅበታለሽ የእግዚአብሔር ባሪያዎች ርስት ይህ ነው ጽድቃቸውም። ከእኔ ዘንድ ነው ይላል እግዚአብሔር የሚለው የእግዚአብሔር ቃል በእኔ ላይ ይሰራ ጀመር። በመስከረም በ1985 በሌጎስ የሲልቨር ብራንድ የሲሚንቶ አሰራጭ ለመሆን ስምህ ወጥቷልና በመስከረም 27 ቢሮ አመልክት የሚል ደብዳቤ ደረሰኝ። እኔም ፓርት ሃርኮርትን በ26/9/85 እንደ ኤሮፓን አቆጣጠር ለቅቄ በዚያኑ ምሽት ሌጎስ ገባሁኝ።